ብስራት ስፖርትን ነው በብስራት ኤፌኤም አንድ መቶ አንድ ነጥብ አንድ እያደመጣችሁ የምትገኙት። እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲውብ ቻነል በኩል ከሬዲዮ ጣቢያው ስቱዲዮ በቀጥታ እየተደመጥ እንገኛለን። የፕሮግራሙ አዘጋጅ እኔ መንሱር አብዱልቀኒ ከቴክኒሻናችን ቆንጅት መንገሻ ጋር ይህንን እሑድ ጧት እያሳለፍ እንገኛለን። ስለ ሜሰን ማውንት ጉዳይ እስቲ ሰሞኑን በቀጠሮ የተያዘውን ፕሮግራም ላቅርብላችሁ። ይህንም ጥያቄ ደጋፊዎች ሳትጠይቁ የቀራችሁ አይመስለኝም። ለምንድን ነው ሜሰን ማውንት በተለያዩ ልበል በተለያዩ አሰልጣኞች የሚወደደው? እሱ በገባባቸው ክለቦችና ቡድኖች ውስጥ አሰልጣኞች የሚያቀርቡት አሰልጣኞች ፊት ይሁን እንጂ እድል የሚሰጡት አይነት ተጫዋች ነው። በአሰልጣኞች በተለየ አይን የሚታይ ለአንዳንድ ተጫዋቾችም አድሎ የሚደረግለት ፈረንጆቹ ቲቸርስ ፔት እንደሚሉት እንደዚ አይነት ተጫዋች ነው ይሉታል። ይሄ ያለ ምክንያት የሆነ አይደለም። ፍራንክ ላምፓርድ ከደርቢ ካውንቲ በውሰት ከቆየበት ቡድን ጀምሮ እዛ ሲያሰለጥነው ቆይቶ ወደ ቼልሲ ይዞት መጣ። በቼልሲ እንደዚሁ ተወዳጅ ተጫዋች ሆኖለት ካልተጎዳ ካልተቀጣ በስተቀር ሲያሰልፈው መኖሩን እናስታውሳለን። የላምፓርድ ተመራጭ ተጫዋች ነው። ኤሪክ ቴንሃግ በማንቸስተር ዩናይትድ ቆይታቸው የማውንትን ፊትነስ ሲመኙ ነበር። ፊት ከሆነ ያጫውቱታል። አሁንም ሩበን አሞሪም በአስር ቆጠር ቦታ ላይ ማቲያስ ኩኛን ሁሉ አስቀምጠው ሁሉ ሲያሰልፉ ታይተናል እኮ። ይሄ ብቻ አይደለም። በእንግሊዝ ብሔራዊ ቡድን አለቆቹን በኩል ሜሰን ማውንት ይወደዳል። መወደዱ እንግዲህ በመልኩ አይደለም፣ ወይ በተለየ የግል ጸባዩ አይደለም ተመራጭነቱ። ይልቅስ ለአሰልጣኞች የሚመች ተጫዋች መሆኑ ነው። አሰልጣኝ በተቀያየረ ቁጥር አሰልጣኝ ለእኔ የሚልህ ከሆነ አንተ በግል ያለህ ግንኙነት ሳይሆን እዚህ ጋር ተመራጭ ያደረገህ ለአሰልጣኞች የምትመችበት የሆነ ጠንካራ ጎን ስላለህ አሰልጣኞች ለሚፈልጉት ዓላማ ከግብ መድረስ የበኩሉን አስተዋጽኦ በማበረከት ረገድ አንጀታ ረስሚና ያለው ተጫዋች እንደሆነ ይነገርለታል። እንዲያውም አንድ ዘጋቢ ምን አለ መሰላችሁ ለእግር ኳስ ተመልካቾች እንደ ጃግሪሊሽ አይነት አብዶኛ ተጫዋች ሊመረጥ ይችላል። ድሪብሊንጉ ጎልቶ የሚታይ በጥሩ ብቃት ላይ ከተገኘ ለጨዋታው ውበት የሚሰጥ በደጋፊ እይታ የሚወደድ አይነት ተጫዋች ይመረጣል። ለአሰልጣኞች ግን ግሪሊሽ ሳይሆን እንደ ሜሰን ማውንት ያለ ጥቅመ ብዙ የሚሰጠው የሚያበረክተው አገልግሎት የበዛ ተጫዋች ተመራጭ ነው ይላል። የግሪሊሽ እና የሜሰን ማውንት ንጽጽር እዚህ ጋር ትክክል ይመስላል። በሌሎች ተጫዋቾችም ማየት ይቻላል። ቴንሃግ ልዩ ፍቅር ነበራቸው በዩናይትድ ለሜሰን ማውንት ፊት ከሆነ ደስታቸው ነው። ለምን? የእርሱ ፕሬሲንግ፣ የእሱ ታክቲካል ዲሲፕሊን፣ የእሱ የማይታክት ሰፊ ርቀት ሸፍኖ የመጫወት ችሎታ ይፈልጉታል። ለቡድኑ አጫወት የሚሰጠው የጎላ ጥንካሬ ስላለ ለደጋፊዎች ብዙ የማይታይ ለአሰልጣኞች የሚታይ ብቃት የምለው ይሄን ይመርጡታል፣ ይመርጡት ነበር። በአሞሪም ስርም እንደምታዩት ነው። ዘንድሮ ደግሞ ከፕሪሲዝን ጀምሮ ጎል አለው፣ አሲስት አለው። አሁን ምን ይባላል በማንቸስተር ዩናይትድ ታክቲካል ፎርሜሽን ውስጥ ችግር አለበት። የመነሻ የብዙ ውድቀቶች መነሻ ሶስት አራት ሶስት ነው የሚለው የተደጋገመ አስተያየት ሲሰማ ይደመጣል አይደል? ሲነገር ይደመጣል። ሶስት አራት ሶስት ለተጫዋቾች አልተመቻቸውም ብለን አዎ ተናግረናል። ግን አልተመቻቸውም ከሚባሉ ተጫዋቾች ወገን አይደለም ሜሰን ማውንት። ለአሞሪም ታክቲክም ይፈለጋል። ከብሩኖ ጋር ያላቸው መግባባት ለተጋጣሚ አስቸጋሪ ሁኔታ ሲፈጥርም ታይቷል። እርሱ በግራ አስር ቁጥር ቦታ ላይ ሲሰለፍ ብሩኖ በጠለቅ ባለው ሚና ለምሳሌ ከሰንደርላንድ ጋር በነበረው ጨዋታ ማየት ይቻላል። አሞሪም ለሚፈልጉት ታክቲካዊ ውጤታማነት እንደዚህ ያሉ ተጫዋቾች ያስፈልጓቸዋል እና የጎንዮሽ ቨርቲካል ግንኙነታቸው ከብሩኖ ጋር ድንቅ ስለነበር በዛ ጨዋታ ላይ ለዛም ይመስላል ቀድመው ቋሚ ተሰላፊ አደረጉት። ማቲያስ ኩኛ ተጣዋቂ ተደርጎ የጀመረው ማውንት እንዲሰለፍ ተደርጎ በግራ አስር ቁጥር ቦታ ነበር። ስምንተኛው ደቂቃ ላይ ጎል አስቆጠረ። ስልሳ አራተኛው ደቂቃ ላይ ማቲያስ ኩኛ ተቀይሮ ወጣ። እንግዲህ እንደምታዩት በዩናይትድ ውስጥ የማቲያስ ኩኛ እና የብራን ኤምቡሞ መምጣት ሁለት አስር ቁጥሮች ስለሆኑ ለሜሰን ማውንት ፈታኝ ነው። ይህን ያህል ገንዘብ የወጣባቸው ባለፈው የውድድር ዘመን ደግሞ በጥሩ ብቃት በጥሩ ትራክ ሪከርድ የመጡ ተፈላጊ ተጫዋቾች ስለሆኑ የማንቸስተር ዩናይትድን የፊት መስመር የጎል ሙከራ እና የጎል የማስቆጠርን ብቃት ያሳድጋሉ ተብሎ የመጡ የታመነባቸውን ተጫዋቾች ተጠባባቂ ማድረግ በጣም አስቸጋሪ ነው። ማውንት አንድ ተፎካካሪ ነው፣ እንግዲህ በሀያ ስድስት ዓመቱ ውድ አድማጮች፣ የትኛውም አማካይ ተጫዋች ሚድፊልደር በጥሩ ብቃት ላይ የሚገኝበት እድሜ ነው ይባላል። ዘንድሮ በተሻለ ፊትነስ ከጉዳት ረገድ በተሻለ ትኩረት በተሻለ ታታሪነት በተሻለ የጨዋታ ብልጠት ተመልሷል። ይሄ ልጅ እንዲያውም እንዲያው ነው እንኳን ይህንን ጨምሮ አሳይቷቸው ይቅርና፣ እንዲሁም እሱ ፊት በሆነ ቁጥር እንዲሰለፍ አሰልጣኞች ይፈልጋሉ። ብቻ ከሱ የሚፈልጉት ወጥነት ኮንሲስተንሲ። ለዚህ ነው ው ይህ የውድድር ዘመን 2025 26 ለሜሰን ማውንት የመዋጀት ሲዝን መሆን አለበት የሚባለው ራሱን ቀይሮ ወደ በለጠ ውጤታማነት ተሸጋግሮ ደጋፊዎች ሚዲያው ለእርሱ የሚሰጠውን አስተያየት በበጎነት እስከወዲያኛው ድረስ መቀየር የሚችልበት ራስን የመቀየሪያ ዘመን ነው የሚባለው ለዚህ ነው። ከዕድሜም አንጻር ሀያ ስድስት አሁን ወደ ሰላሳ እንግዲህ ሀያዎቹ አጋማሽን አለፈ አይደል? በዚህ ሰዓት ነው መታየት ያለበት። እና ያ የሚፈለገው ደግሞ ወጥነት፣ ኮንሲስተንሲ ካለ በአሰልጣኞች ዘንድ ይወደዳል የመሰለፉ ነገር እርግጥ ይሆናል ማለት ነው። እንግዲህ ከነ ኤምቡሞ እና ከነ ኩኛ ጋር ግን መፎካከሩ እንዳለ ሆኖ የቼልሲ አካዳሚ ሜሰን ማውንትን አሳድጓል። ግን ወደ ቼልሲ አካዳሚ የመጣበት መንገድ አንድ ሰፊ የሆነ ቤተሰባዊ ውሳኔን ትልቅ የሆነ ቤተሰባዊ ውሳኔን የሚጠይቅ ነበር። ማውንት የ15 ዓመት ሊሳል ያኔ በታዳጊነቱ ስላጋጠመው ነገር ልንገራችሁ። አስተዳደጉን፣ ለዚህ ስኬት ለዚህ ደረጃ የበቃበትን መንገድ። በየተጫዋቾቹ እንዲህ አይነቱን ነገር ይወዳለሁ ምክንያቱም ለወጣት እግር ኳስን ተስፋ ለሚያደርጉ ፕሮፌሽናል ለመሆን ለሚያልሙ ኢትዮጵያውያን ታዳጊዎችም ምሳሌ ስለሚሆን፣ ለወላጆቻቸውም ትምህርት ስለሚሆን ጭምር። የአስራአምስት ዓመት ልጅ ሳለ ሜሰን ማውንት የቼልሲ አካዳሚ ጥያቄ ሲመጣለት የትም አልሄድም በማለት ለቤተሰቦቹ ውሳኔውን አሳውቆ ነበር። ግን እድሜ አስራ አምስት ነው፣ በዛ ሰዓት ላይ ራሱ መወሰን የለበትም ስለ ጣፈንታው ወላጆቹ እንጂ የቼልሲ አካዳሚ መዝግቦት አጎልብቶ አጎልብቶት አሳድጎት በ17 ዓመቱ ፕሮፌሽናል ኮንትራት ሊያቀርብለት ቃል ገብቶለት ነበር። ማውንት ግን የ15 ዓመቱ ማውንት ኖ አለ። ልጁ የፖርትስመዝ ተወላጅ ነው፣ የለንደን ልጅ አይደለም። ፖርትስመዝ ማለት ያ የፖርትስመዝ እግር ኳስ ክለብ እናውቃለና፣ ከተማይቱ ግን በዚህ በአትላንቲክ ባህር ዳርቻ ላይ የምትገኝ ኮስታል ከተማ ናት ማለት የባህር ጠረፍ ላይ የምትገኝ ከተማ ናት። ከለንደን ራቅ ትላለች እና እርሶ የሚያውቀው ትልቁ ፕሮፌሽናል ክለብ በዙሪያው በከተማው ፖርትስመዝ ነው እና በፖርትስመዝ ከተማ በተወለደበት እግር ኳስን መጫወት ጀምሮ በታዳጊ ዕድሜ ደረጃ በነበረበት ጊዜ ስለ ቼልሲ አስቦ ከስድስት ዓመቱ ጀምሮ ኳስ ሲጫወትበት አድጎ 15 ዓመት ላይ ይህንን የቼልሲን ስኮላርሺፕ ማግኘት ለእኩዮቹ የማይገኝ እድል ነው። እርሱ ግን ኖን ያለው ለቼልሲ ገና ብስሉንና ጥሬውን ያለየ ታዳጊ በመሆኑ ግን፣ ቅድም እንዳልኳችሁ በእርሱ ቦታ ቤተሰብ መወሰን ነበረበት። እናም ቤተሰብ ተሰበሰበ በፖርትስመዝ ከተማ በሚገኘው መኖሪያ ቤታቸው ኩሽና ውስጥ የሁሉ ታሪክ ተመዝግቧል። እነማን መሰላቸው? የስብሰባው ተሳታፊዎች አባት፣ እናት፣ ወንዳያት፣ አክስቶች፣ አጎቶች ተሰበሰቡና ቼልሲን ጥያቄ አቅርቧል። የቼልሲ መልማይ ስጡኝ እያለን ነው። ይህን ልጅ ለንደን እንላከው ወይ ይገባሉ። ወደ ቼልሲ መሄድ አለበት ወይ? እዚህ ጋር አሁን እንግዲህ የቤተሰቡ ራስ አባወራው አባትየው ናቸው እና ቶኒ ይባላሉ። ቶኒ ማውንት አባት ያሳሰበውን ነገር ይገልጻል በስብሰባው ላይ ለቤተሰቡ አባላት የቶኒ ጥርጣሬ ምን መሰላችሁ? በነገራችን ላይ ቶኒ ራሱ አባትየው ፕሮፌሽናል ባይሆንም በታችኛው እርከን ላይ ደግሞ እግር ኳስን ተጫውቶ ያሳለፈ ነው። እና ልጁ ያ ባገኘው ስኮላርሺፕ ተደስቷል። ወደ ቼልሲ ሄዶ እንዲሰለጥን ያለምንም ክፍያ ማለት እንዲሰለጥን ከሁለት ዓመት በኋላ ደግሞ ፕሮፌሽናል እንደሚሆን ቃል ተገብቶለታልና በዚህ ተደስቷል። ግን ቼልሲ ከውቅ አካዳሚዎች አንዱ ይሁን እንጂ በቼልሲ አካዳሚ መቆየቱ ለዋናው ቡድን እድገቱ ግን ስጋት ይፈጥራል ባይ ነው አባት። በወቅቱ ከጆንቴሪ በኋላ ቼልሲ አካዳሚ ለዋናው ቡድን ያበቃው ተጫዋች የለምና። ልጄ ወደዛ አካዳሚ መግባቱ በቼልሲ ብዙ ወጣት ተጫዋቾች ለዋናው ቡድን ስለማያድጉ እንከን ሊሆን ይችላል። የተሻለ የማሳደግ ታሪክ ወዳለባቸው ክለቦች ቢሄድ ይሻላል አለ አባት። ካልሆነ ግን እግር ኳስ ካልተሳካለት ሜሰን ማውንት የቦክስ ፍቅር ስላለው በቦክሰኝነት በቦክስ ስፖርት ይቀጥል አሉ አያት ደግሞ የቦክስ ፍቅር የመጣው ከአያቱ ነው። አያትየው ቢል ይሄ የመንገድ ሰራተኛ ነበሩ፣ ይሄ አስፋልት አንጣፊ የግንባታ ሰራተኛ ነበሩ። ግን ሰርተው ሰርተው ጡረታ የወጡ በወቅቱ እድሜያቸው ሰማንያ ስድስት ነበር። ከተሰብሳቢዎቹ አንዱ እና አማተር ቦክሰኛ ነበር። በቃ ኳስ ብቻ ነው እንዴ? ካልሆነ ቦክስ ቦክስ ይሞክራል ይወደለ እንዴ? እሳቸውም የራሳቸውን ፓሽን የልጅ ልጃቸው ቦክሰኛ ቢሆንላቸው ደስተኛ ናቸው፣ ደስተኛ ነበሩ። ግን በታዳጊነቱ በተጫወተባቸው ግጥሚያዎች ላይ ሁሉ አያትየው ሁሉም ላይ ተገኝተው ደግሞ ሲከታተሉት ቆይተዋል። አያት ቢል የፖርትስመዝ ደጋፊ ነበሩ እና በፍራትን ፓርክ፣ በፖርትስመዝ ስቴዲየም የሚወዱትን ፖምፒስ ፖርትስመዝን ይመለከቱ ነበር እና ያኔ ሜሰን ማውንት ገና የአራት ዓመት ልጅ ሳለ ጀምሮ ወደ ስቴዲየም ይዘውት ይገቡ ነበር። ይሄ ሁሉ የተጫዋችን የፕሮፌሽናል ህልም ለማሳካት እንዴት መንገድ እንደሚጠርግ ነው እየነገርኳችሁ ያለሁት። የቤተሰብ ተጽዕኖ፣ የቤተሰብ አስተዋጽኦ ወሳኝነት አለ። ይህም ፕሮግራም ለምታደምጡ አድማጮች ወላጆች፣ ይቅርታ ልጆቻችሁ የእግር ኳስ ፓሽን ላላቸው፣ እባካቸው አትከልክሏቸው። ትምህርታቸውን ብቻ በአግባቡ እንዲማሩ ተቆጣጠሯቸው እንጂ የመጫወት እድል ካገኙ ይጫወቱ። ስፖርት ኃጢአት አይደለም። የልጅን ልጅ በፓሽኑ ባለው ጥልቅ ስሜትና የራሱ የግል ራዕይ እንዲኖር መፍቀድ መልካም ውሳኔ ነው። ግን እንደ ወላጅ ተቆጣጠሯቸው። ዘመናዊ አካዳሚዎች አሁን በመላው ዓለም የቀለም ትምህርት ላይ ጥሩ ያልሆነ ልጅ የእግር ኳስ ተሰጥኦ ቢኖረው እንኳን አይፈቀድለትም በአካዳሚ እንዲቆይ። ምክንያቱም 18 16 17 18 ዓመት ሲደርስ የሆነ ባዮሎጂካል ለውጥ ሲመጣ በሰውነቱ ላይ እንዲሁ ጉርምስናም ስለሚመጣ ያኔ ቸል ሊለው ይችላል እግር ኳሱን እና እግር ኳስ ደግሞ እንዳያያዘት ነው። በዛ ሰዓት ላይ ብዙ ተጫዋቾች ተቃጥለው ይጠፋሉ፣ ተስፋቸው ይጨልማል በገዛ እጃቸው። ያን ጊዜ ታዲያ እግር ኳስን ብቻ እግር ኳስን ብቻ ሕልማቸው ያደረጉ ታዳጊዎች የቀለም ትምህርታቸውን ሳይከታተሉ ቆይተው ከሆነ ሙያ አይኖራቸው። አንዳንዶች ራሳቸውን ሁሉ ያጠፋሉ፣ ተስፋ ቢስነት ይሰማቸዋል። ይሄ እንዳይሆን ወላጆች ልጆች ትምህርታቸውን እንዲከታተሉ መቆጣጠር ያስፈልጋቸዋል። ነገር ግን የሚጫወቱባቸውን ደግሞ ጊዜያት ደግሞ አሎኬት አርጎ በፓሽናቸው እንዲኖሩ ደግሞ ማስቻል የወላጅ አንድ ኃላፊነት ነው ባይኔ ምንም ቢሆን ስፖርታዊ አላማ ያለው ልጅ ከሱስም ይጠበቃል፣ ራሱንም ይጠብቃል። ይሄንን ወላጅ እየመከረ ማሳደግ ይችላል። በዚህ በጋዜጠኝነት በእግር ኳስ ጋዜጠኝነት ሲወቴ ከብዙ ወላጆች ጋር በዚህ ምክንያት ተገናኝ ይቻለሁ። እኔ አማካሪ አይደለሁም፣ ግን በተለያዩ አጋጣሚዎች የምላቸው ይሄንን ነው። የልጆቻችሁን ፓሽን ህልማቸውን እባካቸው አታጨልም። ፕሮፌሽናል መሆን ባይሳካለት እንኳን ቢያንስ በስፖርት የዳበረ በአካል በመንፈስ ጥሩ የሆነ ዜጋ እንኳን መፍጠር ያስችላል። ስፖርተኝነት ራሱ ግን የወላጅ ኃላፊነት ደግሞ ልጁ ብስሉን ከጥሬው እስኪለይ፣ ትምህርቱ ላይ ደግሞ ትኩረት እንዲያደርግ አብሮ መቆጣጠር ነው። ትምህርት ላይ ትኩረት አድርግ ይግርብ እግር ኳስ አይባልም። እግር ኳሱን እየተጫወተ ግን ትምህርቱ ላይ ትኩረት እንዲያደርግ መቆጣጠር ነው የሚያስፈልግ። ልጆችም ደግሞ ታዳጊዎችም ወላጆቻችሁን ስሙ። በተለይ የሆነ እድሜ አለ፣ ሁሉ ነገር ልክ ነኝ ብላችሁ የምታስቡበት፣ 16 17 አደገኛ እድሜ ነው። ይሄ በጣም አደገኛ እድሜ ነው፣ በተለይ 17 18 አካባቢ። ይሄ ደግሞ ዋና ወደ ሙሉ ፕሮፌሽናልነት በውጭ ዓለም እግር ኳስ ተጫዋቾች ታዳጊዎች የሚሸጋገሩበት እድሜ ነው። አሁን እዚህ ጋር ነው እንግዲህ 15 ዓመት ሳለ ሜሰን ማውንት በቤተሰቡ ስለ ዕጣ ፈንታው ሊወሰን፣ ቅድም እንዳልኳችሁ በፖርትስመዝ በሚገኘው መኖሪያ ቤታቸው ኩሽና ውስጥ ስብሰባ የተቀመጡት አባት እንደኔ ሐሳብ፣ ወደ ቼልሲ ባይገባ ይሻለኛል አላል። አያት አይ እግር ኳስ ካልሆነ እዚህ ቆይ ባከ፣ እግር ኳስ ካልሆነ ቦክስ ይቀጥላል አሉ። እሳቸው ለፖርትስመዝ እንዲጫወት ነው የሚፈልጉት። ቼልሲዎች ደግሞ በአንድ በኩል በዚህ በኩል የአካባቢውን መልማያቸውን ልከው ማረጋገጫ ሰጥተዋል። ወደ አካዳሚያችን ይግባ፣ ስኮላርሺፕ ያገኛል፣ ይሰለጥናል፣ ከሁለት ዓመት በኋላ ፕሮፌሽናል እናደረገዋለን። ልጅ ደግሞ እየተጫወተ ብቃቱን እያሳየ ነው። የፖርትስመዝ ደጋፊ ሆኖ አድጓል፣ ከአያትየው ጋር ስቴዲየም እየገባ በወቅቱ ፖርትስመዝ ሁለት ተጫዋቾች ነበሩት። ጋሪ ኦኔል የቅርብ ጊዜው የወልቭስ አሰልጣኝ ቦርን መዝና ወልቭዝን ያሰለጠኑት እሳቸው ከ2000 እስከ 2007 አካባቢ የፖርትስመዝ አማካይ ነበሩ። ከ2000 እስከ 2007 እዛ ነው የቆዩት። በዚያን ወቅት ደግሞ ለአጭር ጊዜ ከወልፍስበርግ ከጀርመን ቡንደስሊጋ በውሰት የመጣ አንድ የማንረሳው እጅግ ተሰጦ ያለው አርጀንቲናዊ ተጫወቷል ለፖርትስ መዝ አንድሪያስ ዳሌሳንድሮ ለአርጀንቲና ብሔራዊ ቡድን 25 ጊዜ ተጫወተ። በአጭር ጊዜ ውሰት ለፖርት መስ ተጫውቷል። ሜሰን ማውንት ኦኔይል እና ዳሌሳንድሮን እያየ እነሱን እያደነቀን ያደገው። እንዲያውም የዳሌሳንድሮ የተፈረመበት ማሊያ በታዳጊነቱ በመኝታ ቤቱ ግድግዳ ላይ ሰቅሎ ነበረ። ሲወጣ ሲገባ፣ ሲያየ ይኖሩ እና 15 ዓመት ሳለ ደግሞ ትንሽ ቀጨጭ ያለ ነው እነሱ መድቀቁ ብቻ ሳይሆን አቁመቱም ቁመቱም በሚፈለገው ደረጃ አላደገም ነበር። በዚያ ሰዓት ያው ፕሮፌሽናል ምልመላዎች ላይ አካላዊ ጉዳዮችም ታሳቢ ይደረጋሉ እና አባትየው በመጨረሻ በዛ ያንን ውይይት ካደረጉ በኋላ በቃ የቼልሲን ጥያቄ አንቀበልም አሉ። ቼልሲዎች ግን በጣም ብልጦች ናቸው። ቼልሲዎች ሳይሆን የቼልሲ የአካባቢው መልማይ ሮብ ዊንዛር የሚባል የተጠቀመበትን መንገድ ልንገራችሁ። ልጃችሁን ስጡን ፕሮፌሽናል እናርገው ብሎ ሲጠይቅ የሜሰን ማውንት ቤተሰቦች አይ አሉ። ስለዚህ ማውንት የሚጫወትበትን ታዳጊ ቡድን፣ የፖርትስመዝ ከተማ ውስጥ ያለ ታዳጊ ቡድን ወደ ቼልሲ ኮብሃም አካዳሚ ለአንድ ቶርናመንት ጋበዘ፣ ለንደን ድረስ ማለት ነው። ከክለቡ ጋር ተማክሮ እዛ ቶርናመንት ላይ የሜሰን ማውንት የሚገኝበት ቡድን፣ የታዳጊ ቡድን ሄደ። ቤተሰብም ይህንን አልተቃወመም። ሄዶ ለንደን ተጫውቶ ሊመለስ። እዛ ቶርናመንት ላይ ታዲያ እነ ሜሰን ማውንት ቡድን ጥሩ ውጤት ሲያመጣ ማውንት የበለጠ ታየ። ማለት ልጁ እዛ እሳት ሆኖ አለ። ወላጆቹም ሄደዋል አብሮ ተደነቁ። ከከተማም ወጡ በለንደን በቼልሲ ኮብሃም። ይህንን ማሳየት እንደሚችል ሲያዩ እሺ አሁንስ አሏቸው የቼልሲ ባለሥልጣናት እሺ አሁንስ አትሰጡንም? አይ በቃ ሀሳብ ቀይረናል ይሁን አሉ። ይሁንታ ተሰጠ። ሮብ ዊንዛር ያመልማይ እንደሚለው ለአመታት ካየኋቸው የአካባቢው ተመልማዮች ምርጡ ተጫዋች እርሱ ነው ይላል ብዙ ልጆችን አይቻለው እርሱ ግን ምርጥ ነበር ይላል። ያለው ጨዋታው ላይ የሚታየው ዴተርሚኔሽን መሰጠቱ፣ ጨዋታ ለማሸነፍ ያለው ፍላጎት በእያንዳንዱ አጋጣሚዎች ላይ የሚያሳዩ ያ አቲቲዩድ ካለው ቴክኒካዊ ተሰጦ ጋር የመልማዩን ልብ ገዛለት። ለዚህ ነው ሙጭጭ ያሉት ቤተሰቡን ሲጨቀጭቁ የቆዩት። ያው ኋላ ላይ አሴት ነዋ ለቼልስ ስንት ነው የሸጠው? ቼልሲ እንደው በገንዘብ ነው አይደል፣ ሁሉ ነገር። ምን ለካውኛ? እንደው በዛ እንኳን ብታዩት። በዚህ ምክንያት ውድ አድማጮች ዊንዛር ወደ ቼልሲ ወሰደው። ሜሰን ማውንት በቼልሲ ራሱን በቅጡ ማሳየት ቻለ። በውሰት እየሰጠ ደግሞ ቼልሲ እንደለመደው በሌላ ቦታ እንዲጎለብቱ እያደረገ በደርቢ ካውንቲ በፍራንክ ላምፓርድ ስር ቆየ። ከዛ ላምፓርድ ይዞት ወደ ስታንፎርድ ብሪጅ ወደ ዋናው ቡድን አመጣው። ከዚያ በኋላ ሜሰን ማውንትን በደንብ አወቅ ነው እኛም የቼልሲ የ99 ትውልድ አካል ሆነ ማለት ነው። ባይገርማችሁ የ99 ትውልድ የሚባለው ይሄ ዊንዛር በኮብሃም አካዳሚ ውስጥ እንዲገባ ያደረገው ማውንትን ነው። ግን ከማውንት ጋር በዛ አካዳሚ ውስጥ ምናልባት አታውቁ እንደሆነ ልንገራችሁ፣ ምናልባት ዴክላን ራይስ እና ሪስ ጀምስ፣ ኤዲን ኬቲያ ነበሩ። የዘጠና ዘጠኝ ትውልድ አካላት ናቸው ቼልሲ አካዳሚ ውስጥ ይሉ ራይስ እኮ እስከ 2013 ቼልሲ ውስጥ ነበር፣ ከ2006 እስከ 2013። ሪስ ጀምስ አሁንም ቼልሲ ነው ያለው። ኤዲን ኬቲያ እንደዚሁ ከ2008 እስከ 2014 ያደገው በቼልሲ አካዳሚ ነው። እና ማውንትና ጀምስ በኋላ በዚሁ አደጉ ማለት ነው፣ በቼልሲ አሁን የማንቸስተር ዩናይትድ ተጫዋች ነው። እና ከዛ ጊዜ ጀምሮ ልጁ ያዳበረው ለአሰልጣኞች የሚመች ይሄ ጸባዩ እስካሁንም ድረሴው ተመራጭ አድርጎታል በማንቸስተር ዩናይትድ ፊት ሆኖ ሌሎች ተጫዋቾች ሁ የሁሉም ጥያቄ ስለነበረ ነው። ማቲያስ ኩኛ በጉዳት አይደለም ተጠዋቂ የተደረገው ተቀይሮ ገብቷል። በኋላ ለምንድን ነው ብለው የሚጠይቁ ደጋፊዎች ገጥመውኛል። እና ማውንት ፊት ይሁንን ማውንት ኮንሲስተንት ይሁን አይዋዥቅ እንጂ በአሰልጣኞች ተቀዳሚ ተመራጭ ግን፣ ጉዳት ሲያስተጓጉሎ ቆይቷል። ይሄ ከሆነ ምንም ማድረግ አይቻልም። የተጫዋቹም ተፈላጊ እድገት የብቃት እድገት ደረጃ ሊስተጓጎል ይችላል እና እነዚህ ነገሮች ከሌሉ ግን አሁንም በአሰልጣኝ የሚመረጥ ለታክቲክ የሚመች ታታሪ ተጫዋች ስለሆነ ነው ሜሰን ማውንት ብቁ ከሆነ ሁሌም ሜዳ ላይ እናየዋለን የምላቸው